ሞገስ በጣም ጥሩ ጓደኛ መሆኑን በዚህ አስመስክሯል። እስከ ዛሬ ከብሩክ ላይ ሲሚስቱ ሲያማግጥበት እንደነበረ ብዙ ነገር ሲያደርግ እንደነበረ አይተናል። በስተመጨረሻ ግን ምሳሌ እንድትታከም አንደኛ ገንዘቡን አጥቷል፣ ሁለተኛ ደግሞ ፍቅረኛውን አጥቶ ሜዳ ላይ ወድቋል፣ ሶስተኛ ደግሞ ብሩክን የብሩክ መንገድ እንዳይሳካ ልታደርግ በጣረችው በፈጋችው መንገድ ባለመሳካቱ እጅግ ጓደኝነቱ ምስክር አሳይቷል ማለት ነው። ዛሬ ሞገስ ማህሌትን እንዴት እንደተጫወተባት፣ ሞገስና ብሩክ ምን ያህል ፍቅራቸው እንደቀጠለ በዚሁ አስመስክሯል። ብሩክ ደግሞ ልጁን አሳክሞ እንደተመለሰ በእርግጠኝነት ዝናን ምንም አይፈራም። አንገቱን አንቁ ሎላን ለሞገስ እንደሚያደርጋት እርግጠኛ ነን። ብቻ ሞገስ ተሳክቶለት፣ ብሩኬ ተሳክቶለት ልጁን አሳክሞ ይመለስ። ብሩኬ እንግዲህ ወደ ሪፖርት እየሄደ ይገኛል። ነዳጣ ጋር ከመሀሌት እና። ኢፍራታ ደግሞ ምን እየሰሩ ነው ወደ የሚለው ስንመጣ፣ ኢፍራታ እና መሀሌት ጉዳቸው ፈጧል። ሪፖርት ቀድመው ለመገኘት የብሩክን በረራ ለማሳገድ መንገዱ ጉዟቸውን ታክሲ ሲይዙ ሞገስ ታክሲውን እሱ እየነዳ ወደኋላ እንዳስቀራቸው በዚሁ አስመስክሯል። ሞገስ ምርጥ ጓደኛ ነው። እንዲሁም ደግሞ ብሩኬ ልጁን አዛቅሞ ሲመለስ እርግጠኛ ነኝ ሎላን ከዝና መንጋ ጭላ ነግጦ ለሞገስ እንደሚያቀርባት አንጠራጠር ማለት ነው። መልካም ጓደኛ ሲኖራችሁ በአንድ ጎን ሲጎዳችሁ፣ በአንድ ጎን ደግሞ ይክሳችኋል። ሞገስ በእርግጥም ጥሩ ስራ ባይሰራም እንኳ ነገር ግን ጓደኛውን የቻለውን በማድረጉ በጣም ሊደነቅ ይገባል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን፣ ውድ የምሳሌ ድራማ ተከታታዮች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤቴም ቤተሰብ የሆናችሁ እየተቀላቀላችሁ በአክብሮት አብራችሁ እንድትቆዩ በትህትና ጠይቃለሁኝ። እንግዲህ ሞገስ እነሱን ይዞ

በጣም ጥሩ ሰው እና በጣም ጥሩ ሰራተኛ ናት። ይህን የምታደርገው ደግሞ ምሳሌም በጣም ተወዳታለች። ሲቀጥል ደግሞ ብሩክን ተወደዋለች። ከብሩክ ፍቅር ይዟታን ማለት ነው። አሁን ደግሞ ቀጥታ ሲመለሱ ምሳሌ ታክማ ሲመለሱ ቀጥታ ትክክለኛ ስራቸው ምንድን ነው? ቅድስትን ብሩክ ያገባታል። ከዛ መሀል ሌት ሜዳ ለሜዳ እየሄደች እየለመነች እንደዛ ውሱ ንጎድ ያለው በማለት አንዱ ሰው ጋር አንዱ ሰው ጋር እየሄደ ትገኛለች ማለት ነው። ብሩኬ ደግሞ ከልክ ከውጭ ሀገር እንደተመለሰ ሎላን መንጋጭላውን ጭላውን ነቅጦ ለሞገስ እንደሚያቀርብለት አንጠራጠርም ማለት ነው። ሁላችሁም ይህን ድራማ የምትከታተሉ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። ውድ ተመልካቾቻችን እንግዲህ የዛሬው ድራማ ይህንን ይመስል ነበር። መሀሊትን እና ኢፍራታን ወደ ኤርፖርት እየሄዱ ያለ ሞገስ ሳክሲ ሾፌር መስሎ ገብቶ እነሱን በመኪና እነሱን ወደ ኋላ በማስቀረት ወን ጓደኛው ለበረራ እንደሚቀድም ባደረገው ነገር ልክ ሚስቱ ላይ ሲማግጥና ልዩ ልጁ እንዳትታከም ጊዜዋን ሲፈጅና ሲያቃጥል የነበረውን ካሳ ክሶታል። ምንም እንኳን ቢጣሉ ምንም እንኳን አሳልፌ ለጥላት አልሰጠውም አይበገርነቴን አሳያቸዋለሁ ብሎ ከጎኑ በመሆኑ እጅጉን ከልብ ከልብ ሊመሰገን ይገባል ማለት ነው ዳጣ ደግሞ ለሁላቸውም ከመካከላቸው ሁና የምታደርገው ለሁለት ጓደኛሞች ፍቅራቸውን ለመመለስ የምትጥረው ነገር በጣም ደስ የምትልና በጣም የምትወደድ የሴት ወንድ የሆነች ልጅ ነው ማለት ነው እውነት ለመናገር ሁለቱ ጓደኛሞችን እንዲታረቁ በማድረጓ እንደገና ደግሞ እነሱ እንዳይጣሉ ከመካከላቸው የምታደርገው ነገር በጣም ደስ የምትል ናት ማለት ነው። አሁንም ቢሆን መሀል ሌትን እንደምትበቀላት ሞገስ አንድ ነገር ካደረጉ አለቃቸውም እያለች ለሞገስም ብላ ስትደበደብ፣ እውነቱን ተናገሪ የተባለች ስትደበደብ የነበረች ጀግናና ማለት ነው። እውነት ለመናገር መልካም ጓደኛ ሲኖራችሁ እንዲህ ነው። ይኸው የመጥፎ ጓደኛማ መጥፎ ነገር ነው እያለም የሚሄደው ማለት ነው። ኢፍራታ እንግዲህ ማሌትን በመጠጋቷ ቤት እሰጥሻለሁ፣ እንዲሁም የፈለግሽበት ቦታ መዝናኛ ይዥሽሄዳለሁ ብላ በሌሊቱ ይዛት ወጣ ወደ ሪፖርት እንዲሄዱ በማድረጋቸው ነገሩ አልሳካላቸው ብሎ መንገድ ላይ እንደቀሩ ይታወቃል። እንግዲህ ዝና ራሳቸው እንዳጠፉ፣ የራስሽ ጉዳይ አንቺ ምንም መስራት አትች ማትረቢ፣ እኔ ከዚህ በኋላ አንቺ ጋር አልሰራም ይላት ይመስለኛ ሳስበው፣ ማለት ነው። እነሱ ዝናም ቢሆን ይህ ጉረኛ ጉራ ብቻ። ጉረኛነት እኮ ከፊት ለፊቱ ያስታውቃል። ጀግናው ሞገስና ጀግናው አይበገዴው ብሩክማ አያወሩም። መስራት ያለባቸውን ነገሮች ይሰራሉ እንጂ ወሬ አያወሩም ማለት ነው። ነገር በተግባር ሲሆን እንጂ በወሬ ሲሆን ምንም አያምርም፣ በጣም ነው የሚያስጠላው። እዚህ ጋር ካፌ ውስጥ ሁነው እንግዲህ ስለ ክፋቷ ታወራለች። የእውነት ለመናገር ተመልካቾቼ፣ ማሌት የምትባለው ሴትዮ በትክክለኛ ሕይወቷ ራሱ እንደዚህ ሰው ገዳይና ክፉ መስላ ነው የምትታየ ማለት ነው። ይቺ ኢፍራታ የምትባል ደግሞ አንሻ ጉሊቷ በጣም ነው የምትገርመው ማለት ነው። ያኔ ሂዥ ባሏት ነው የምትጓዘው። በቃ ገንዘብ አለ በተባለችበት ቦታ ሁሉ ዝም ብላ ስትጓዝ ታገኟታላችሁ። እንዳያጣጎ በዚቱ ግን ምንም ነገር አፈልግም። እሷ ሆዷ እንዳይጎል ብቻ እንደገና ጥሩ ምክር እንድመክሯት ትፈልጋለች። አሁን ከሞገስ ጋር ነው ያለችው። እባክህ ሞገስ፣ እናስፈልገዋለን ብሩኬ እናስፈልገዋለን። እናንተ አሁን እንኳ ሂድና ልጅ ልትሄድ ነው በሰላም ግባ በለው፣ ትለዋለች። እባክሽ ከዚህ በኋላ ምንም እንድትሉኝ አልፈልግም። ከዚህ በኋላ ብቻ እኔ የቻልኩትን ነገር አደርጋለሁኝ። ብሩኬ እንዳይታሰር ከቻልኩትን ሁሉ ማድረጌ አይቀርም ይላታል ማለት ነው። ዳጣም ሪፖርት ድረስ ተከትላ ሸኝታው፣ ትመለሳለች። እዚህ ጋ ምን ሆነሽ ነው? ምንድን ነው ግራ የምታጋብኝ ይላታል። እባክን ብሩክን እኮ ልታሳስረው ነው ያች መሀሌ ትለዋለች። ምን ይላል? እዚህ ጋ አዎ፣ የራቁት ፎቶ ልኮብኛም ብላ ልታሳስረው ነው ትለዋለች። እና ታዲያ እኔ ያለሁለታ እኔኔ ፎቶውን የላኩት ብዬ ከያዙ ተሄዳለሁ ይላል። ውድና የተከበራችሁ ተመልካቾች ሰብስክራይብ፣ ላይክ፣ ሼር ማረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ የፈጣሪ ዝነት አይለያችሁ እያልኩኝ አብሬያችሁም ምቆይ ይሆናል ማለት ነው። እንግዲህ ማሌት እንክፋት ተመልከቱ። እዚህ ጋር ማለት ነው እንገለዋለን ትላለች ማለት ነው ጋ ያወሩ ሪፖርት ደውሎ እባካችሁን ብሩክ የሚባል ሰውዬ እያጠፋ ነው፣ እንዳይጠፋ ስለዚህ የቻላችሁን አድርጉ፣ ይለው ደውሉ፣ መረጃ እና ሰነድ ካላችሁ። ምናልባት ግን የኛ ስራ ቀልድ ስላላደለ በልቧል ታወሬ በረራ የሚታገድ አይደለም ይላል ማለት ነው። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እዚህ ጋር ደግሞ እንደምትመለከቱት የውሸታም ዝና የሚባል ጎረኛ ሰውዬ ማለት ነው። ምን እያለ ነው ወደ ሚለው ስንሄድ፣ ከዛ እባክሽን እባክሽን እያለ እያዋረ እየተዋከበ ነው ማለት እናንተ የምሬ ነው። ምላችሁ ቁጭ ካልኩኝ እንቅልፍ ይመጣብኛል። ምንድነው ማድረግ ምችለው? እዚህ ጋ ሞገስ፣ እኔኮ ከዚህ በኋላ ዳጣ የቀረ ነገር የለም። ሎላንም የምወዳትን ልጅ በእኔ እሷ ኮርታ አሳልፈህ እንዳሰጠኝ እያለኝ የምወዳትን ልጅ አይኔ እያየ ነው መንጥቆብኝ የወሰዳት። እንዲሁም አይኔ እያየ ጓደኛ እየመራ ይዞብኝ ይመጣል። እኔ ጋ ይላታል። አይ ሞገስ፣ አንተ እና እሱ እኮ ምንም ቢሆን አትለያዩም። በጣም የምትዋደዱ ጓደኛሞች ናችሁ፣ ትለዋለች እሱ ሰው እውነትሽ ነው። ነገር ግን ደግሞ ከዚህ በላይ እኔና እሱ የምንታረቅ አይመስለኝም ይላታና፣ አይ ብሩክ እኮ ጠልቶ አይደለም አሁንም ቢሆን ስራው አሳፍሮት እንጂ በጣም ነው የሚወድ ትለዋለች ማለት ነው። ውድና የተከበራችሁ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እዚህ ጋር መሐሌት እንግዲህ ልትጀነጅ ነው እየሞከረች ማለት ነው ዝና ልትጀነጅ እንደ ሌሎች ወንዶች ልታታልለው ስትሞክር አንቺ ሴት እጅሽን ከኔ፣ አይሽልኝ አይሽኒ፣ ስራና ስራ ብቻ ነው የሚያገናኘኝ ከአንቺ ጋር። እኔ እኮ በጣም የምወዳት፣ የምሳሳላት፣ የምትወደኝ፣ የምሳሳለኝ ሚስት አለችኝ። ስለዚህ አንቺ አታስፈልግኝ የሚላታል ማለት ነው። እዚህ ጋር ብሩኬ አዝኗን፣ በጣም ከልቦ አዝኗን። ምን ሆኖ ነው ያዘነው አላውቅም። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እዚህ ጋር ደግሞ እንደምትመለከቷቸው አብረው ቁጭ ብለው ወደሚያወሩበት ቦታ እየሄዱ ነው። ባክሽ ረጅም ኑሩ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ተመልካቾቻችን ይህን ይመስል ነበረ ለቢቲ አዲስ የሆናችሁ ሰብስክራይብ ላይክ ሸር ማድረጋችሁ እንዲያትረሱ። ቆይታችን ሀሪፍ እንደነበረ በዚሁ እያሳወቅኩ የምሰናበታችሁ ይሆናል። በቀጣይ በሀሪፍ በሀሪፍ ቪዲዮዎች እስከምንገናኝ ደህና ሰንብቶልኝ እያልኩ የምሰናበታችሁ ይሆናል ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ላይክ ሸር ማድረጋችሁ እንዲያትረሱ።

ማህሌት እያወራሁ ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ውድ ተመልካቾች ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዲያትረሱ ወዳችኋለሁ።